በመርሃ ግብሩ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ተወካይና የእርሻ ዘርፍ ኃላፊ አቶ አድማስ አወቀ በክልሉ በበልግ እርሻ ከ800 ሄክታር በላይ ምርት በዘር በመሸፈን ከ77 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅደው የተሰራ መሆኑን አስረድቷል። የክልሉ ምርጥ ዘር ድርጅት የግብርናውን ምርትና ምርታማነት ለማሳደግ በተመረጡ አካባቢዎች የምርጥ ዘር ብዜት ስራን በስፋት እያከናወነ መሆኑን የገለጹት አቶ አድማሱን የምርጥ ዘር አቅርቦ ችግር መፍታት ለነገ የማይባል ጉዳይ በመሆኑም የክልሉ ግብርና ቢሮ ከድርጅቱ ጎን በመሆን አስፈላጊውን ድጋፍና እንደሚያደርግ አስታውቋል። የደቡብ ኢትዮጵያ ክልል ምርጥ ዘር ድርጅት ጋር በመተባበር ግብርና ቢሮ ድጋፍ አድርጎ ጌዲዮ ዞን ላይ የጌዲዮ ልማት ማህበር ከኛ ምርጥ ዘር ድርጅት ጋር በጋራ እንዲያባዙ በማድረግ ዛሬ በቆሎ ምርጥ ዘር ስራ ማስጀመሪያ ፕሮግራም ነው። ይሄ ደግሞ በጌዲዮ ብቻ አይደለም። በወላይታ ዞን አስጀምረናል። በጎፋ ዞን ቅርብ ጊዜ እናስጀምራለን። በጋሞ ዞንም በትኩረት እየሰራ ነው ያለው። በአሪ ዞንም በሌሎች ዞኖችም ዘንድሮ በተለየ መልኩ በተለይ የክልላችን የምርጥ ዘር ፍላጎትን ለማሟላት የተለያዩ ሰብሎ ሰብል ምርጥ ዘር እያባዘን ነው የምንገኘው። የደቡብ ኢትዮጵያ ክልል ምርጥ ዘር ብዜት ድርጅት ዋና ስራ አስኪያጅ አቶ ብራኖ ግዛው በክልሉ በበልግና መኸር ወቅት እስካሁን ለምርጥ ዘር ብዜት 175 ሄክታር በላይ መሬት በበቆሎ ምርጥ ዘር መሸፈኑን አስረድቷል። በዚህ በበልግ ወቅት ካቀድናቸው እቅዶች 300 ሄክታር ያክል የምርጥ ዘር ብዜት ድቃይና ድቃይ ባልሆኑ የአዝርዕት ሰብሎች ብዜት ለማከናወን ነው እቅድ ይዘን እየተንቀሳቀስን የነበረው። ከዛም ውስጥ አሁን በእቅዳችን መሰረት በቆሎ ከ175 ሄክታር ያክል በዘር ተሸፍኗል። ሌላው ትኩረት አድርገን እየሰራን ያለነው የቦለቄ ሰብል ላይ ነው ከጊዲዮ ዞን ልማት ማይበር ጋር በመተባበር በጊዲዮ ዞን ጮርሶ ወረዳ ሞራ ላይ ቀበሌ ከ25 ሄክታር የደጋ በቆሎ ምርጥ ዘር ብዜት ስራ በተጨማሪ በሌሎች የክልል አካባቢዎችም የበቆሎና የበሎቀ ምርጥ ዘር ብዜት ስራዎችን በማከናወን የግብርናው ምርትና ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን የጠቆሙት አቶ ብርሃኑም በክልሉ በሚገኙ የወል መሬቶችና አርሶ አደሮችን በኩታ ገጠም በማስተሳሰር ተግባሩን በስፋት ለማከናወን መታቀዱን አስረድቷል። የጊዲዮ ዞን አስተዳዳሪ ዶክተር ዝናቡ ወልደ በበኩላቸው የበቆሎ ምርጥ ዘር ብዜት አካባቢ መጀመሩ በቀጣይ ዞኑ በእንሰት፣ በገብስ፣ በድንችና ሌሎች ምርቶች ላይ በስፋት ለመሰማራት ለወጠነው እቅድ ትልቅ መነሳሳትን የሚፈጥር መሆኑን አስታውቋል። ዶክተር ዝናቡ አክለውም ሁሉም በምግብ ራስን ለመቻል እየተደረገ ያለው ጥረት አካል በመሆን በግብርናው ዘርፍ ላይ በስፋት እንድሰማራ መልእክታቸውን አስተላልፏል። በአሁኑ ሰዓት ላይ የዝናብ ትሬንዱ ጥሩ ነው የሚመስለው። ስለዚህ ይህንን የመጣውን እርጥበት በተገቢ መንገድ በመጠቀም የዚህን የበልግ ልማት ስራችንን በአጭር ጊዜ ውስጥ ከየጠበቅነውን እንደ ዞናችን ከ1200 ሄክታር በላይ ነው በተለያዩ ሰብሎች የምናለማው። ይህንን በአጭር ጊዜ ውስጥ ሸፍነን መውጣትና ይችን የተገኘችውን እርጥበት በሙሉ አቅም መጠቀም ስለሚያስፈልግ አርሶ አደራችን ይህንን በመገንዘብ በተገቢ መንገድ ጊዜው ሳያልፍ ይህንን መጠቀም እንዲጠቀም መልእክተን ለሚያስተላለፍ ነው። በዚህ ጎን ለጎን አሁን ቀጥሎ ያለው የቡና ተከላ ስራችን ስለሆነ ለቡና ተከላ ስራችንም ደግሞ ከዚሁ ከወዱ አርሶ አደራችን በቂ ዝግጅት እንዲያደርግና በየአካባቢው ያሉ የግብርና ልማት ስራዎቻችን እጅግ በጣም በተጠናከረና ራሳችንን አንደኛ መብላት የምንችልበት የምግብ ዋስትና ስራችንን ማረጋገጥ የመጀመሪያ አጀንዳ አድርጎ አርሶ አደራችን በዚህ ላይ እንጌጅ በማድረግ ማንኛውም የግብርና ልማት ስራ ላይ አቅም በፈቀደ መጠን ሁሉ መስራት እንዲችል ይህንን መልእክት ለማስተላለፍ ነው።